ሰላም እንዴት ናችሁ? ዛሬ አንድ አፕሊኬሽን ይዤላችሁ መጥቻለሁ። አፕሊኬሽኑ ከካፕከት ወይም ከካይ ማስተር የሚሻል ነው በእኔ እይታ፣ እና ምንም አይነት ኢንተርኔትም ሆነ ምንም አይፈልግም። ለየት የሚያደርገው ጥራት የሌላቸው ቪዲዮዎች ሲደርሷችሁ፣ እነዛም ቪዲዮዎች ማጥራት የሚችል ነው ማለት ነው አፕሊኬሽኑ። አፕሊኬሽኑን የምታገኙት ፕሌይ ስቶር ላይ ነው። የአፕሊኬሽኑ ስም ኢንሹት ይባላል። እዚህ ጋር እንደምታዩት እኔ ስላለኝ ነው። ፕሌስቶር ላይ ገብታችሁ ኢንሹት ብላችሁ ሰርች ብታድርጉት ይመጣላችኋል ማለት ነው። ወደ አፕሊኬሽኑ ገባን። ኢንሹት የሚለውን እንግባ። ከዛ በኋላ ከገባው በኋላ ይሄ አፕሊኬሽን አሁን ቪዲዮም ፎቶም ኤዲት ማድረግ የሚችል ነው። ሁሉንም መስራት የሚችል ነው። ስለዚህ እኔ የፈለኩት ለምሳሌ ቪዲዮ ነው። ቪዲዮ የሚለውን እንደዚህ ጫናለሁ። ከዛ በኋላ ፕላስ ምልክቷን እንደዚህ ተጫንኩኝ። የምፈልገውን ቪዲዮ ለምሳሌ የምፈልገውን ቪዲዮ መርጠለታለሁ ማለት ነው። ለምሳሌ ይህን መረኩለት መረቅኩለት፣ ከዛ በኋላ እንደዚ መጣልኝ ማለት ነው። የመጀመሪያው ስራቸው ሎጎ ማጥፋት ነው። የመጀ ሎጎውን ኢንሹት የሚለውም በምን አፕሊኬሽን እንዳቀናበራችሁት ሰው እንዳያውቅባችሁ ወይም ደግሞ ሎጎውን የማትፈልጉት ከሆነ ማጥፋት ትችላላችሁ። ኢንሹት ሚላለ ዚ ጋ ከዛ የኤክስ ምልክት አለች እሷን እንደዚህ ትጫኖታላችሁ ማለት ነው። ከዛ ፍሪ ሪሙቭ የሚለውን እንደዚህ ትጫኖታላችሁ በራሱ ጊዜ ያጠፋልናል። ያለምንም ኢንተርኔት በራሱ ጊዜ ሎጎውን በራሱ ማጥፋት የሚችል ነው ማለት ነው። እስከዛ ድረስ ያው እንጠብቀዋለን። አሁን አጠፋለኝ ማለት ነው። አጠፋልኝ። የመጀመሪያ ስራችን የመጀመሪያ ስራችን የሚሆነው ምንድን ነው? ቪዲዮ ለምንድን ነው የምፈልገው? ለቲክቶክ ነው ለዩቱብ ነው ወይም ለፌስቡክ ነው የሚለው ማለት ነው። ስለዚህ እሱን ለመምረጥ የመጀመሪያው ካናቫ የሚለውን እዚህ ጋር የመጀመሪያውን ካናቫ እንደዚህ ተጫንኩት። ከዛ በኋላ ያስመርጠኛል። ብዙ በጣም ብዙ አማራጮች አሉ። ተመልከቱ እዚህ ጋር። ስለዚህ ለምሳሌ ዘጠኝ በ16 ከመረጥ ቲክቶክ ነው። ዘጠኝ በ16 እንደዚህ እናደርገዋለን። ለዩቱብ ከፈለግነው ደግሞ ቪዲዮችንም 16 በ9 የሚለውን እንደዚህ 16 በዘጠኝ እናድርገዋለን ማለት ነው። እኔ የፈለኩት ለቲክቶክ ነው 9 በ16 እንደዛ አድርገዋለሁ። ራይት ምልክቷን እንደዚህ ጫናለሁ ማለት ነው። ከዛ ቪዲዮ እንደዛ ከዛ ቪዲዮውን የቪዲዮን ድምፅ ካልፈለግኩት ምንድ ነው የማድርገው? እንደዚህ ስበዋለሁ። ወደዚህ ወደዚህ ስበው እና ቮሉ የምትላለች እንደዚህ ጫናት አለው ማለት ነው። ከዛ ቪዲዮውን እንደዚህ ጠፋዋለሁ ማለት ነው። እንደዚህ ያጠፋዋለሁ። አሁን ቪዲዮ እያጫወተ ነው። ቪዲዮ ግን ድምፁ ጠፍቷል። ድምፅ ሌላ መቀየር ከፈለኩ እንዴት ነው የማደርገው? እሱን ደግሞ ሙዚክ የሚለውን እጫናለሁ። እንደዚህ ሙዚክ ጫናለሁ። ከዛ በኋላ እንደዚህ ሙዚክ የሚለውን አሁንም እጫናለሁ። ሙዚክ የሚለውን አሁንም እጫናለሁ። ወደ ጋላሪ ወስደኛል ማለት ነው። ከዛ በኋላ እንደዚህ አይነት ጋላሪያችን ላይ ያሉትን እያመጣን መጠቀም እንችላለን ማለት ነው። ከጋላሪያችን ውስጥ ከእንደዚህ እንደዚህ ተመልከቱ። እንደዚህ አየራለኝ ማለት ነው። መልሼ ይሄንን አልፈልግም ካልኩ፣ አሁን ለምሳሌ ይሄን ከጋላሪ ያመጣሁትን አልፈልግም ካልኩኝ፣ እዙ ላይ ጫነዋለሁ። እንደዚህ ስጫነው ድሌት የሚል ይመጣል። ይኸው አጠፋሁት ማለት ማጥፋት ይቻላል። ሌላው ከጋላሪም ወይም የቪዲዮን ድምፅ አንፈልግም ካል የጋላሪውን አንፈልግም ካል ደግሞ ሪከርድ ማድረግ በራሳችን እንችላለን ማለት ነው። እዚጋ ሪከርድ የሚለው መጫነው እንደዚህ ሪከርድ ስናድርገው ቀዩ የሚጫነው አሁን ሪከርድ ያደርጋል ማለት ነው። እኔ ግን ሪከርድ ማድረግ ስላልፈለግኩኝ ነው ማለት ነው። እንደዚህ ማድረግ እንችላለን። ሌላው እዚህ ጋ ኢፌክት የምትላለች መካከል ላይ ይታያችኋል። መካከል ላይ እሷን ስንጫናት ምንድን ነው የተለያየ አማራጮች አሉ እዚህ ጋር ማለት ነው። በቪዲዮ መካከል ቪዲዮዎች መካከል ትራንዚሽን ስናደርግ የተለያየ አይነት ድምፅ ማስገባት ከፈለግ ማድረግ እንድንችል ማለት ነው። ለምሳሌ አሁን እዚህ ጋር ትራንዚሽን የሚለውን ብቻ ነው። እዚህ ጋር የተለያየ አይነት ድምፅ አለ። አሁን በቪዲዮ መካከል እንደዚህ ማድረግ እችላለሁ። እንደዚህ ተመልከው፣ የተለያየ ነገር አለው ስለዚህ በቪዲዮ መካከል ወይም ቪዲዮ ሲጀምር እንደዚህ ላይ ለምሳሌ ከዛ ዩስ ምትለዋል እንደዚህ ጫናት አለው ማለት ነው። ከዛ እንደዚህ ሆነ ማለት ነው። የተመልከቱ አያችሁት መጀመሪያ ላይ እንደዚህ ይሆንልናል ማለት ነው። ሌላው ስቲከር የሚለው መጫን ትችላላችሁ። ስቲከር እንደዚህ ከዛ በኋላ ስቲከር ከተጫናችሁ በኋላ ቪዲዮ መካከል ላይ ወይም ቪዲዮ ላይ የሰው ፎቶ ወይም ደግሞ ጽሑፍ ካለ እሱ ማጥፋት ትችላላችሁ በዚህ አፕሊኬሽን ማለት ነው። እንዴት ነው የሚያጠፋላችሁ? እንዳላችሁ እንዳልኳችሁ ስቲከርን ተጫናችሁ፣ ከዛ በኋላ እዚህ ጋር ዲቴይል የምትለዋን እንደዚህ ትጫናታላችሁ ማለት ነው። አሁን ከልጁ በላይ እዚህ ጋር የልብ ቅርጽና የመሳቅ እንትን ኢሞጂ አለ። እሱም ማጥፋት ከፈለኩ እንደዚህ ወደ ላይ ወስደዋለሁ። ይቅርታ፣ እንደዚህ ወደ ላይ ወስደዋለሁ። ወደ ላይ ከወሰድኩ በኋላ ይችን እንደዚህ ሳብ አደርጋታለሁ እንደዚህ ማለት ነው። ከዛ ራይት ምልክቷን እጫናታለሁ። ተመልከቱ አሁን ከልጁ በላይ የሚስቅ ኢሜጅ ነበረ፣ ወይም የልብ ቅርጽ ነበረች፣ አሁን የለችም ማለት ነው። ተመልከቱት፣ ይኸው አጥፍቶታል ማለት ነው በራሱ ጊዜ ማለት ነው። ከዛ ይሄንን እስከ መጨረሻ ይሄድልን ካላችሁ እዚህ ጋር ትጫኑትና እንደዚህ ስትጫኑት፣ ይኸው እዚህ ጋር ቪዲዮ ኢንድ ይላል። ቪዲዮ እስከሚያበቃ ድረስ ይሄድ ወይ እያላችሁ ነው። ስለዚህ ከፈለጋችሁ እንደዚህ ትጫኑት አላችሁ። አሁን ቪዲዮ እስከሚያበቃ ድረስ ይሄዳል ማለት ነው። ከዛ አራይት ምልክቷን እንደዚህ ትጫናላችሁ ማለት ነው። ሌላው ቪዲዮ ጥራት ባይኖረው ይሄ ቪዲዮ ጥራት ባይኖረው ጥራት የሌለው ቪዲዮ ሲደርሳችሁ ምንድን ነው የምታደርጉት? እዚህ ጋር ወደዚህ ትመጡና ፊልተር የሚላለ ፊልተሩን ትጫናት አላችሁ። በጣም ቪዲዮ የሚያሳምራችሁ ይሄ አጀስት የሚለውን አጀስት የሚለውን እንደዚህ ትጫኑት አላችሁ። ከዛ በኋላ እዚህ ጋር ላይትነስ የሚላለ ብርሃኑን ብራይትለሱን እንደዚህ መጨመር ከፈለጋችሁ እንደዚህ ትጨምሩታላችሁ። እንደዚህ ብዙ ጊዜ ግን የሚመከረው 15 15 ብሰጡት እንደ ቪዲዮዎቹ ጥራት ነው። እንደዚህ 15 ብሰጡት እዚህ ጋር 15 ሰጠዋለሁኝ። ኮንትራስት የሚለውን እንደዚህ ስጫ ነው ደግሞ 15 እሱን መስጠት እችላለሁ። እንደዚህ በጣም ቪዲዮ ደግሞ እንትን ብራይትነስ ከሆነ እንደዚህ መቀነስ እችላለሁ። ወደኋላ ኋላ ኔጌቲቭ እንዲገባ ማለት ነው። ግን እኔ እንደዚህ ታደርጉታላችሁ። እንደ ቪዲዮዎቹ ጥራት ነው። ዋርምስ የሚላለ እዚጋ እሱንም እንደዚህ መጨመር መቀነስ ትችላላችሁ። እዚጋ ሳቱሬሽን የሚላለ እዚ ጋ ትጨምሩታላችሁ ትቀንሰታላችሁ፣ እንደዚህ እንደ ቪዲዮዎቹ ማለት ነው። ቪዲዮ ደስ እንዲላችሁ ቪዲዮውን እናንተ እንደሚመስላችሁ ደስ የሚልና ጥሩ ጥራት ያለው እንደሚመስል አድርጋችሁ እንደዚህ መስራት ትችላላችሁ። የተለያየ አይነት ነገር አለው ማለት ነው። ሌላው እዚጋ ፊልተር የሚለው ላይ ገብታችሁ ቪዲዮውን በዚህ መልኩ ማድረግ ትችላላችሁ። እዚህ ጋር የተለያዩ አይነቶች ያስቀምጥላችኋል እሱን መምረጥ ትችላላችሁ ማለት ነው። ብራይትነስ ከፈለግኩ እንደዚ አደርገዋለሁ። ፒንክ ከፈለግኩ እንደዚ አደርገዋለሁ። አለበለዚያ ሁሉንም ካልፈለግኩ ደግሞ እንደዚህ ኦሪጂናል አድርገዋለሁ ማለት ነው። እዚህ ጋር ራሱ ጽሁፎች አሉ እዚህ ጋር ማለት ነው። በእነሱ እንደዚህ ቢጫ ነው። አሁን እንደዚህ ያመጣላችኋል። ኢንተርኔት መጀመሪያ ማውረድ ያስፈልጋል እነዚህም ማለት ነው። ኢንተርኔት ከፍታችሁ ስለዚህ አሁን እኔ ወደ መጀመሪያው መልሰዋለሁ ማለት ነው። ወደ መጀመሪያው መለስኩት። ሌላው እዚሁ ጋር ኤፌክት የሚለው ጋር ቪዲዮዎችን ያንቀሳቅስልናል። ይሄ ደግሞ የማይንቀሳቀሱ ቪዲዮዎች ካሉ ቪዲዮዎቹን ዙም ማድረግ ከፈለግኩኝ እንደዚህ እንደዚህ። ለምሳሌ አሁን እኔ ቪዲዮ ዙም ማድረግ ብፈልግ የተመልከቱት ተመልከቱት ቪዲዮውን፣ ይኸው እንዴት እንደሚያደርገው ዙም ያደርገዋል በራሱ ማለት ነው። እና አፕሊኬሽኑን እንደዚህ ብዙ ነገሮች መስራት ይችላል። ኦሪጂናል ወደ ኦሪጂናሉ መልስ ሰውካኩ እንደዚህ ኦሪጂናል ተመልሶታላችሁ ማለት ነው። ከዛ ራይት ምልክቷን ትጫናላችሁ ማለት ነው። ሌላው መቁረጥ ከፈለኩ ይህን አፕሊኬሽን መቁረጥ ከመጨረሻው ከመጀመሪያ መቁረጥ ከፈለኩ እዚህ ጋር የመቀስ ምልክት አለች። እሷን እንደዚህ ተነኳታላችሁ። መጀመሪያ ልቁረጠው ካልኩ ለምሳሌ እንደዚህ ቆርጠዋለሁ፣ ልጁ ማለት ነው። እንደዚህ እንደዚህ ትቆርጡታላችሁ ከመጨረሻ ላይ ለቁር አካላችሁ እንደዚህ ትቆርጡትና ራይት ምልክቷል እንደዚህ መጫን ነው ማለት ነው። እንደዚህ ወይም ደግሞ የቆረጣችሁትን ቪዲዮ መልሳችሁ ለመመለስ ከፈለጋችሁ ይቺን እንደዚሁ ወደዚሁ ትስቡታላችሁ ማለት ነው። አሁን ቪዲዮ መጣ ማለት ነው። የመጀመሪያውንም ቪዲዮ እንደዚህ ቆርጣችሁ ስታበቁ፣ አሁን ይሄን ቪዲዮ እንደዚህ ቆረጥኩት። ከዛ በኋላ ለመመለስ ፍልግ ደግሞ እንደዚህ መልሰዋለሁ ማለት ነው። አሁን ቪዲዮ ተመልሶልኛል ማለት ነው። ሌላ ባክግራውንድ ባክግራውንድ ማድረግ ከፈለኩ እዚህ ጋር ወደዚህ ስበውና ባርግራውንድ እሚላለ እንደዚህ ጫነዋለሁኝ። ከዛ በኋላ ባርግራውንድን በተለያየ አይነ መንገድ መምረጥ እችላለሁ። በዚህ መልኩ መርጣለሁ። በዚህ መልኩ በዚህ እንደዚህ እንደዚህ ማድረግ እችላለሁ። በጣም ቆንጆ አፕሊኬሽን ነው። የሚገርም አፕሊኬሽን። ይሄ አፕሊኬሽን የተለያየ አይነት ማድረግ ትችላላችሁ። በጥቁር እዚህ ጋር በቀይ ማድረግ ትችላላችሁ። በቢጫ እንደዚህ በቃ እንደዚህ በፒንክ ወይነ ጠጅ እንደዚህ አይነት ነገሮች ሰማይ ነገሮች በጣም ብዙ አማራጮች አሉት። ይሄን መጠቀም ትችላላችሁ ማለት ነው። አፕሊኬሽኑ በጣም ምርጥ ነው። ከዛ ደግሞ አኒሜሽን አለው። አኒሜሽን ቪዲዮ ሲጀመር እንዴት እናድርገው የሚለው ማለት ነው። ለምሳሌ አኒሜሽን ወደዚህ ትመጡና አኒሜሽን እንደዚህ አኒሜሽን የሚለውን ትጫኑትና አኒሜሽን ከተጫናችሁ በኋላ ለምሳሌ ያስመርጣችኋል። እንደዚህ ላርገው ሲጀምር ቪዲዮ እንደዚህ መሆን ይችላል፣ እንደዚህ መሆን ይችላል፣ እንደዚህ መሆን ይችላል። እና በጣም ብዙ እንትን አለው አማራጭ አለው ማለት ነው። ሌላው ከአኒሜሽን በኋላ ክሮፕ የሚላል ቪዲዮ የቪዲዮውን መጠን መቀነስ ማለት ነው። ክሮፕ የሚለው እንደዚህ ስትቀንሱት ይሄን ቪዲዮ እንደዚህ ላሳጥረው ብል እንደዚህ ማድረግ ይችላለሁ። ወይም ደግሞ እንደዚህ ከታችም ከላይም መቀነስ ከፈለጉ፣ ወይ ከጎን እንደዚህ መቀነስ ከፈለጉ፣ ከዚኛም ጎን እንደዚህ መቀነስ ከፈለግኩኝ፣ የተለያዩ ጽሁፎችን ለመቁረጥ በቪዲዮ ጎን ያለው አላስፈላጊ ነገሮችን ለመቁረጥ ከፈለጋችሁ እንደዚህ እያደረጋችሁ አሁን ለምሳሌ እዚህ ጋር የመሳቅ ምልክቷን መቁረጥ ከፈለኩ ተመልከቱ እንደዚህ አደረግኩት። ከዛ በኋላ ራይት ምልክቷ ተጫውን አሁን የለችም ማለት ነው። ስለዚህ ያጠፋልናል ማለት ነው። ሌላው ደግሞ ይሄ አፕሊኬሽን ቪዲዮ ማነው ቮይስ ኢፌክት አለው ቮይስ ኢፌክት ማለት ድምፅ መቀየሪያ ማለት ነው። የራሳችሁን ድምፅ እንደዚህ አስገብታችሁ ቮይስ ልቀይር ብትሉ ወደዚህ ተመጡትና እንደዚህ ቮይስ ኢፌክት እዚህ ጋ እምትላለች እሷን ቮይስ ኢፌክት እንደዚህ ስትጫኗት አሁን ድምፅ ስለሌለው ነው ውስጡ ላይ አፕሊኬሽን የውላ ጫወታው ተመልከቱ። ድምፅ ስለሌለው ነው ማለት ነው። ድምፁን እንደዚህ እንትን ብለው ይመጣልኛል። ከዛ በኋላ አስር አይነት የድምፅ እንትኖች አሉት። እነሱን በተለያየ አይነት ድምፅ መሞከር ነው ማለት ነው። ቪዲዮ ኢፌክትን ለማየት ነው ማለት ነው። አሁን እዚህ ጋር ተመልከት። ያው በጣም የሚገርም እንትን ነው ያለው። ና ድምፆችን እንደዚህ መቀየር ትችላላችሁ። የተለያየ አይነት ድምፆችን እንደዚህ ይቀይርላችኋል። ያው ይሄ ድምፁ እንትን ስላለ ነው እንጂ የተለያየ አይነት ነገሮችን እንደዚህ መቀየር ትችላላችሁ። በጣም የሚገርም አፕሊኬሽን ነው ማለት ነው። ሌላ ስፒድ አለ እዚህ ጋር ቪዲዮ ቀስ አርጋችሁ ለማጫወትም ሆነ ምንም ለማድረግ ከፈለጋችሁ እንደዚህ ወደኋላ ኋላ ታምጡታላችሁ። እንደዚህ የቪዲዮ እንቅስቃሴ በጣም ይዘገያል እዚህ ጋር ማለት ነው። የተለያየ አይነት ነገር ለማቅረብ ከፈለጋችሁ ለምሳሌ ትረካ የሆነ ነገር እንትን ለማለት ከፈለጋችሁ ፎቶ ወይም ቪዲዮ አስገብታችሁ ቪዲዮ የቪዲዮ እርዝማኔ እንዲቆይ ከፈለጋችሁ እንደዚህ መቀነስ ትችላላችሁ ማለት ነው እዚህ ጋር ከዛ በኋላ ትክክለኛው ግን እዚህ ጋር እንደዚህ ጋር ነው። አንድ ነው ግን እናንተ ቪዲዮ እንዲቆይ ከፈለጋችሁ እንደዚህ የቪዲዮ መጠን ደግሞ ደሞ እንዲጨምር በፍጥነት እንዲጨምር፣ ረጅም ቪዲዮ ከሆነ እንደዚህ በፍጥነት እንዲጨምር ከሆነ እንደዚህ ብታረጉት በጣም ይፈጥናል ማለት ነው። የቪዲዮ መጠን እንደዚህ ማድረግ ትችላላችሁ ማለት ነው። እኔ ግን ኖርማል አንድ ላይ ያደረኩት ከዛ እንደዚህ ያደርገዋለሁ ማለት ነው። ሌላ እንግዲህ ዱፕሊኬት ይሄ ሌላ አፕሊኬሽን ለማምጣት ከፈለጋችሁ ምን ታደርጋላችሁ? እዚህ ጋር ፒፒ የሚላለ ፒ አይ ፒ የሚለውን እሱን እንደዚህ ትጫኑታላችሁ። ሌላ ቪዲዮ ላምጣብን። ለምሳሌ ሌላ ቪዲዮ ማምጣት ትችላላችሁ ማለት ነው። እንደዚህ አምጥታችሁ ወደዚህ ማድረግ ትችላላችሁ ማለት ነው። ከጎንና ከጎን ማለት ነው። እንደዚህ ታደርጉታላችሁ። ይሄኛውን እንደዚህ ወደዚህ ትወስዱታላችሁ። ይሄን ማለት ነው። ይሄንን ወደዚህ ማምጣት ይቻላል ማለት ነው። ሌላው እንግዲህ እዚህ ጋር ጽሁፍ ማድረግ ከፈለጋችሁ እዚህ ጋር በጣም ብዙ ነገሮች አሉት። እኔን ነው ዋና ዋናውን ነው እንጂ። በነገራችን ላይ ጽሁፍ ማድረግ ከፈለጋችሁ ቴክስት ማድረግ ትችላላችሁ። እዚህ ጋር ቴክስት አድርጋችሁ ለምሳሌ ዜኔ ፎሎ ብዬ ጻፍኩኝ፣ ፎሎ አልኩት። በነገራችን ላይ እዚህ ጋር ዩቱብ ተምኔል መስራት ትችላላችሁ። በጣም ምርጥ አፕሊኬሽን ነው። ከዛ በኋላ ራይት ምልክቱ እንደዚህ አደረግኩኝ። ይሄን ማስተካከል ኤዲት ማድረግ ብፈልግ ቅርጹን፣ ጽሁፉን መቀየር እችላለሁ። ለምሳሌ ከለሩን ቀይረዋለሁ፣ እንደዚህ በቀይ ማድረግ እችላለሁ። ጽሁፉን እንደዚህ እንደዚህ ማድረግ እችላለሁ። እንደዚህ ማድረግ እችላለሁ። የጽሁፉን እንትን ለምሳሌ አጻጻፉን በዚህ አይነት እንደዚህ እንደዚህ፣ በዚህ አይነት ይሄን እየነካችሁ ማለት ነው። እንደዚህ በተለያየ አይነት ነገር ማድረግ ትችላላችሁ ማለት ነው። እንደዚህ ማድረግ ትችላላችሁ። ለምሳሌ በዚህ አይነት መንገድ፣ በዚህ አይነት፣ በዚህ ለምሳሌ ይሄ አደረኩት። ከዛ ጽሁፉ ደግሞ ይሄ ጽሁፍ ይሄ ጽሁፍ ማለት ነው። መጀመሪያ እንዴት ይግባ ጽሁፉ የጻፍነው ነው ጽሁፍ። ቪዲዮ ሲጀምር እንዴት ይግባ ካልን እዚህ ጋር የምትንቀሳቀሳለች፣ እሷን ከነካናት በኋላ ልክ እንደዚህ ብሎ ይግባ ይላችኋል። ይሄው እንደዚህ በተለያየ አይነት ቅርጽ ማለት ነው። እንደዚህ ስትነኩት፣ እንደዚህ እንደዚህ እንደዚህ ይነካላችኋል። እንደዚህ በዚህ መልኩ ያመጣላችኋል ማለት ነው። ስለዚህ የተለያየ አይነት አማራጭ አለ። እዚህ ጋ እንደዚህ አለ። ከላይ ለምሳሌ ወደወደ ላይ ከላይ ወደ ታች ብታረጉት ው እንደዚህ ከላይ ጽሑፉ ከላይ ሆኖ ማለት ነው። እንደዚህ የተለያየ አይነት አማራጮች አሉ። እነሱን መጠቀም ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር አሁን ዩቱብ ታሚል ስሰሩ ፎቶ አምጥታችሁ እዚህ ጋር ጽፋችሁ ፎቶ ማስገብታችሁ ማለት ነው። በዚህ መንገድ ጽሁፎችን ይቀይራል። ዩ ተመልከቱ። የሚገርም አፕሊኬሽን ነው። እንደዚህ ይቀይርላችኋል። እንደዚህ ማለት ነው። እንደዚህ በተለያየነ ከለሪ ከለር እንደዚህ አጻጻፉን እንደዚህ በቃ ከለሮቹን ይቀይራል ማለት ነው። እንደዚህ ሌላው እዚህ ጋር መጫን እና ጽሁፎችን መጨመር ትችላላችሁ። እንደዚህ ማለት ነው። ይሄው ፎሎ ላይ ካልኩት አሁን እኔ ጨመረልኝ ማለት ነው። ጽሁፉ እንደዚህ ጽፋችሁ እንደዚህ እንደገና ኤዲት ማድረግ ከፈለጋችሁ ጽሁፉ እንደዚህ ትጫናታላ ኤዲት የምትለውን ትጫናላችሁ መጣ ማለት ነው። ሌላው ከለሩን እንደዚህ መጨመር ትችላላችሁ። እዚህ ጋር ደግሞ አሁን የውስጡን እንትን ለመጨመር ይሁን እንደዚህ ተመልከቱት። እንደዚህ ለያብል የሚለውን እንደዚህ ከጨመራችሁት ደግሞ በዚህ መንገድ ያመጣላችኋል ማለት ነው። ግን አሁን ይህን ልቀንሰው እንደዚህ ቀነስኩት ማለት ነው። ሻዶ ካደረጋችሁት ደግሞ ወይ ተመልከቱ፣ የተለያየ አይነት ነገር አለው። እንደዚህ እንደዚህ ትጨምሩታላችሁ። ብራይቶን እንደዚህ እንደዚህ። እዚህ ጋር ቦርደሩን ደግሞ ቦርደር፣ እንደዚህ ቦርደሩን ለምሳሌ እንደዚህ እንደዚህ ትስቡታላችሁ። እንደዚህ እንደዚህ ማድረግ ትችላላችሁ። ካፓስቲ እዚህ ጋር አለ። ካፓስቲውን እንደዚህ አሁን ልዩነትን ተመልከቱት፣ ካፓስቲውን ስቀንሰው ይደበዝዛል። ስጨምሮ ደግሞ የተመልከቱ አያችሁት፣ እንደዚህ ማለት ነው። በጣም የሚገርም ወደ ውስጥ ገብታችሁ በጣም የሚገራር ነገሮች አሉት። እንደዚህ ከለሩን መቀየር ትችላላችሁ። ለምሳሌ ጥቁር ባረገው እንደዚህ ያለ፣ ቢጫ ባረገው እንደዚህ ያለ፣ እንደዚህ ከለሩ ማለት ነው። በጣም የሚገርም አፕሊኬሽን ነው። እዚህ ጋ ደግሞ ገብታችሁ የጽሁፋችሁን መጠን መቀነስ፣ መጨመር አሁን ለምሳሌ ችን እንደዚህ ቀነስኳትና እዚህ ጋ ትቀመጥብል እንደዚህ ያመጣኋት ማለት ነው። እዚህ ጋር ማለት ነው። መጨመር ከፈለግኩ እንደዚህ ማድረግ እችላለሁ። ተመልከቱ እንደዚህ ማለት ነው። ግን እኔ እዚህ ጋ ላምጣው ለምሳሌ እንደዚህ እዚህ ጋር መጣሁትና እንደዚህ ቀንሰዋለሁ። እንደዚህ ጽሑፉን ደግሞ እንደዚህ ክብ ማድረግ ከፈልጋችሁ ተመልከቱ። ከዛ ደግሞ ወደ ኖርማል ለማምጣት እንደዚህ። ከላይ ደግሞ ለመገልበጥ ወደ ላይ ከፈለጋችሁ ይህ ተመልከቱት። ፎሎ ላይክ የሚለው ተገለበጠ ማለት ነው። ኖርማል ለማምጣት ከፈለጋችሁ እንደዚህ ታደርጉታላችሁ። እዚህ ጋር ደግሞ ጽሁፉን ረጅም ለማድረግ እንደዚህ ታደርጉታላችሁ። እንደዚህ ማለት ነው። ጽሁፉ ቦልድ ለማድረግ ለማተለ ከፈለጋችሁ እዚጋ ወርዳችሁ ታች ላይ ማለት ነው ቦልድ የምትላለች እሷ እንደዚ ታደረጋታላችሁ። ጽሁፉ ጎላ ትልቅ ሆነ ማለት ነው። በአይ መልክ ለመጻፍ እንደዚህ ጋር ያጻጻፍ ስልቶች ናቸው። ዚጋ ጽሁፉ ላይ ከታች መስመር ለማድረግ ከፈለጋችሁ እንደዚህ ዩ ብላችሁ እንደዚህ ታደርጉታላችሁ። ከዛ ጽሁፉን እዚህ መምጣት ትችላላችሁ። ወይም በዚህ አጻጻፍም ማድረግ ትችላላችሁ ማለት ነው። እንደዚህ ይሁን እንደዚህ ስትጫኑት እንደዚህ ይመጣል ማለት ነው። እንደዚህ በተለያየ አይነት መንገድ መስራት ይቻላል ማለት ነው። እንደዚህ ማለት ነው። በዚህ ኤቢሲ በሚለው መንገድ አሁን እንደዚህ ብገለብጠው እንደዚህ ወደ ላይ ማለት ነው። ወደ ታች ደግሞ እንደዚህ። እንደዚህ የሚሆን ካላችሁ እንደዚህ ማድረግ ትችላላችሁ። ሌላው በጣም ብዙ ነገሮች አሉት፣ ይሄ አፕሊኬሽን በነገራችን ላይ። ስቲከር ለመጨመር ከፈለጋችሁ እዚህ ጋር ስቲከር ታደርጋላችሁ። ከዛ በኋላ ተመልከተ። አሁን እዚህ ጋር ሰብስክራይብ ላይክ ማድረግ ትችላላችሁ። አሁን እዚህ ጋር ፎሎ በሉ ለማለት ሰብስክራይብ አድርጉ ለማለት። እንደዚህ ጋር በጣም ብዙ እንትኖች አሉት እዚህ ጋር ማለት ነው። ለምሳሌ ላይክ አድርጉ ለማለት ከፈለኩ፣ እንደዚህ ላይት ላይክ አረግና እዚህ ጋር መጠዋለሁ ማለት ነው። ፕሌይ ለማለት ራሱ እዚህ ጋ እንደዚህ ዩቱብ ስትሰሩ እንደዚህ ፕሌይ አድር እንደዚህ ለማምጣት እንደዚህ ፕሌይ ማድረግ ትችላላችሁ። በጣም ብዙ ነገሮች አሉት ከምላችሁ በላይ ማለት ነው። እና አፕሊኬሽኑ በጣም ምርጥ አፕሊኬሽን ነው። ትወድታላችሁ ብዬ አስባለሁ። ይህንን አፕሊኬሽን ብትጠቀሙት ዩቱብም ለምሰሩ እንዲሁም ማንኛውንም ነገር ለማቀናበር ፎቶዎችን፣ ቪዲዮዎችን ኢዲት ለማድረግ በጣም ጥሩ አፕሊኬሽን ነው። እዚህ ጋር ሰብስክራይብ አድርጉ ለማለት አሁን ለምሳሌ እዚህ ጋር ሰብስክራይብ አድርጉ ለማለት ይው ተመልከቱት፣ እዚህ ጋር ማለት ነው። ከዛ በኋላ ራይት ምልክቷ እንደዚህ ትጫናለህ ማለት ነው። አሁን ይሄ እዚህ ጋር ደርድሮልኛል። እስከ መጨረሻ ይሄድ ካልኩት እንደዚህ ጫናዋለሁ፣ አለሁ ኢንድ ለዋለሁ፣ ሙሉ ይሄዳል። ይሄም እዚህ ጋር እስከ መጨረሻ ይሄድ ካልኩት እንደዚህ ኢንድ ለዋለሁ፣ ይህንንም እንደዚህ ካደርኩት እስከ መጨረሻው ሂድልይ ካልኩት እንደዚህ ይሄዳል ማለት ነው። ቪዲዮ እስከሚያልቅ ድረስ ማለት ነው። ከዛ በኋላ ራይት ምልክቱን እንደዚህ እንትላለኝ። ከዛ ቪዲዮ ቪዲዮ ቪዲዮ አለቀ ማለት ነው። ከዛ ሴቭ ብለዋለሁ ማለት ነው። እንደዚህ ሴቭ ብለዋለሁ፣ እንደዚህ ይሆናል ማለት ነው። ከዛ ተጠብቁታ አላችሁ ሴቭ ይሆናል ማለት ነው። ይሄ እየቀየረ ነው። ስለዚህ ሴቭ ከሆነ በኋላ ቪዲዮአችሁ ሙሉ ኢዲት ሆነ ማለት ነው። ደምትፈልጉት የሚገርማችሁ የአፕሊኬሽን መጨረሻ ላይ ወደ ዩቱብ፣ ወደ ቲክቶክ ልውስ አይደላችሁ፣ ወደ ማንኛውም ወደ ፌስቡክ ብሎ ይጠይቃችኋል ማለት ነው። እና አመሰግናለሁ። ሰላም ሁኑ ጓደኞች።